ይህ ሞርስ ነው የሚያዘጋጀው። ወንድም እዮብ ደመቀ ነው። ዳዳ ዳዳዳ አርኦስተ ዜና ጓድ ፕሬዝደንት መንግስቱ ኃይለማርያም ተሸለሙ። ጠቅላይ ታማዦር ሾንፊልድ ማርሻል ብርሃኑ ጁላ ሩሲያ አቅምተው በወታደራዊና ደህንነት ጉዳዮች ላይ መከሩ። ከቤት ኪራይና ከዕለት ፍጆታ ተርፎ ቤት ለማግኘት 25 በመቶ መቆጠብ አንችልም አሉ መምህራን። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ መልስ ሰጥተዋል። እድሜያቸው ከአምስት ዓመት በታች የሆኑ ሕጻናት ለፋይዳ መታወቂያ ይመዘገባሉ መባሉ ተሰማ። የኢትዮጵያ ሕዝባዊ ዲሞክራሲያዊ ሪፐብሊክ ፕሬዚደንት የኢሰፓ ማዕከላዊ ኮሚቴ ዋና ጸሐፊና የአቤታዊ የጦር ኃይሎች ዋና አዛዥ የነበሩት ኮሎኔል መንግስቱ ኃይለማርያም የ84ተኛ ዓመት የልደት በዓላቸውን ሲያከብሩ እንኳን ተወለድ ክልልን ብቻ ሳይሆን እንኳንም ትውልድ የማይረሳው ታሪክ ሠራህ ተብለው እውቅናና ሽልማት ማግኘታቸው ሞርስ ተደርጓል። ይህንን በስፋት እንመለከታለን። ከውጭ አሜሪካ ኤምባሲዎቿ የተማሪዎችን የቪዛ ቀጠሮ እንዳይሰጡ አዘዘች። የተወረዳችሁ ቤተሰቦቻችን እዮብ ደብ መቀስ ከዜናው ፍጻሜ ድረስ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁ። የመከላከያ ሚዲያ የዲጂታል ቴክኖሎጂውን በመቀላቀል የሚዲያውን ፍጥነትና ተደራሽነት ማሳደግ የሚያስችል ድረገጽ በማበልጸግ አስመርቆ ወደ ስራ መግባቱን ለማወቅ ተችሏል። የመከላከያ ሚዲያ የዲጂታል ቴክኖሎጂውን በመቀላቀል ባስበለጸገው ድረ ገጽ የመከላከያ ቴሌቪዥን፣ የጋሻ ጋዜጣና የመከላከያ ራዲዮ እንዲሁም የመከላከያ ኦንላይን ሚዲያና ሌሎች መረጃዎችን በቀላሉ ማግኘት የሚያስችል መሆኑ ተጠቁሟል። ድረገጹ በይፋ ስራ መጀመሩን ያበሰሩት ስራን ከጅምሩ እስከ ፍጻሜው ክትትልና አስፈላጊውን ድጋፍ ሲያደርጉ የቆዩት የመከላከያ ሰራዊት ስነ ልቦና ግንባታ ዋና ዳይሬክቶሬት ዳይሬክተር ሜጀር ጄኔራል እንዳልካቸው ወልደ ኪዳን ናቸው። ድረገጹን ለማበልጸግ በርካታ ስራ መሰራቱን የገለጹት ሜጀር ጀነራል እንዳልካቸው በክፍሉ ጥረትና በባለ ድርሻ አካላት የጋራ ትብብር የበለጸገው ድረገጽ የመከላከያ ሚዲያ ስራ ለማህበረሰቦችና ለሰራዊታችን የሚቀርብበት የዘመኑ መሳሪያ ነው ሲሉ ገልጸዋል። ድረገጹ የሚዲያውን አገልግሎት አሰጣጥ ይበልጥ የሚያዘምን በመሆኑ ተደራሽነቱን የማስፋት ስራዎች ተጠናክረው እንደሚቀጥሉና በሁሉም የተቋሙ የሚዲያ ዘርፎች የሚቀርቡ ወቅታዊ መረጃዎችን እና ሥራዎችን ተደራሽ ማድረግ የሚያስችል የእድገታችን አንዱ ማሳያ ነው ያሉት ደግሞ የመከላከያ ኦንላይን ሚዲያ ቡድን መሪ ሌተናል ኮሎኔል ውብሸት ቸኮል ናቸው። ለድረገጹ መበልጸግ ሙያዊ እገዛ ላበረከቱት ለኢንፎርሜሽን መረብ ደህንነት አስተዳደር፣ ለመከላከያ ሳይበር ዋና መምሪያ፣ ለመከላከያ አይሴቲ ዳታ ማዕከልና ለመከላከያ ፍትሕ ዋና ዳይሬክቶሬት እውቅናና ምስጋና ቀርቦላቸዋል። ዘገባው የራሄል ገዛሀይ ነው። ግንቦት 20 ከብሔራዊ በዓልነት ቢሰረዝም በትግራይ ስራ ተዘግቶ ተከብሮ መዋሉን ከመቀሌ ለሞርስ የደረሰው መረጃ አመላክቷል። ከወራት በፊት በጸደቀው የሕዝብ በዓላትና የበዓላት አከባበርን ለመወሰን በወጣው አዋጅ በልማድ ሲከበር የቆየው ግንቦት 20 ብሔራዊ በዓልነቱ ቀርቶ በዚህ ዕለት የሚዘጋ መንግስታዊና መንግስታዊ ያልሆነ ተቋም አይኖርም የሚዘጋ ስራም እየለም ሲል የተደነገገ ቢሆንም በህግ የማይገዛው ህወሓት ቀድሞውኑ ኢትዮጵያን የበበታተን እቅሩ ይሳካ ዘንድ የጀመረው የብረት ትግል በተለያዩ ምክንያቶች እድል ፊት ስትሰጠው አዲስ አበባ የገባበትን ቀን በየዓመቱ ግንቦት ሀያን ያከብር እንደነበር የሚያስታውሱት አስተያየት ሰጪዎች ቀኑን ደርግ የወደቀበት በሚል ሰይሞ የራሱ የአሸናፊነትና ራሱን የድል ባለቤት ለማድረግ የሞከረበት አጋጣሚ ዛሬ ተረት ሆኗል ይላሉ። እነዚሁ አስተያየት ሰጪዎች የኢትዮጵያን ሉዓላዊ ድንበር ጠባቂ መለዮ ለባሽ የበተነበት ያዋረደበት ጡረታና ሕክምናን ከልክሎ ለችጋርና ለጤና መቃወስ ያጋለጠበት ኢትዮጵያን ወደ በአልባ የባህር በር አልባ አድርጎ የቆለፈባት ቀን እንዴት መስሪያ ቤት ተዘግቶ እንደ በዓል ይከበራል በማለት ይጠይቁና እርስዎ ግን የባዕዳን ወራሪ ኃይሎችን ጉዳይ ለማስፈጸም ያልጨረሱትን የቤት ስራ ለመጨረስ የመጣ ስለነበር እንዳሻው 27 ዓመት ሊፈነጭ ይችሏል ሲሉ ያክላሉ። ለሞርስ ከመቀሌ በደረሰው መረጃ በትግራይ ክልል ዛሬ ግንቦት 20 ቀን 2017 ዓ ም ትምህርት ቤቶችን ጨምሮ መላው የመንግስት መስሪያ ቤቶች ዝግ ሆነው ውለዋል። የመንግስትና የግል ባንኮች፣ ሌሎች ደግሞ መዘጋት የማይችሉ አገልግሎት ሰጪ ተቋማትና ሰራተኞቻቸው በስራ ገበታ ላይ እንደነበሩ ግን እማኞች ተናግረዋል። በኦሮሚያ ክልል ቡኖ በደለ ዞን በበደለ ከተማ የሚገኝ ከተሰራ ዓመት የሆነው ቡልቲ ኦዳ የተሰኘ መስጅድ ሙሉ ለሙሉ በእሳት መቃጠሉን ከአካባቢው ያገኘ ነው መረጃ አመላከተ። መስጅዱ የተቃጠለበት ምክንያቱ ምን እንደሆነ ይህ ዜና ለአድማጭ ተመልካች እስኪደርስ ድረስ ባለው ሰዓት ድረስ ምክንያቱ አልታወቀም። ቡልቲ ኦዳ መስጅድ የበደለ አዳሪ ትምህርት ቤት ተማሪዎች የሚሰግዱበት መስጅድ የነበረ እንዲሁም ተማሪዎቹ በራሳቸው አዋጥተው የገነቡት ነበር ተብሏል። የኦሮሚያ ክልል እስልምና ጉዳዮች ምክር ቤት ቃጠሎ መፈጸሙን ሰምቻለሁ ቢልም በማንና እንዴት እንደተቃጠለ ምክንያቱ ገና ባለመታወቁ ኮሚቴ ተዋቅሮ ወደ ቦታው መላኩን ተናግሯል። የተሰረዙ የሲቪል ማህበራት ዳግሞ ወደ ስራ መመለስ አይችሉም ተባለ። የስራ ሪፖርት ባለማቅረባቸው ምክንያት የተሰረዙ የሲቪል ማህበራት ዳግም ወደ ስራ መመለስ እንደማይችሉ የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት አስታውቋል። ምክር ቤቱ ማህበራቱ ወደ ስራ መመለስና መስራት ከፈለጉ እንደገና ፈቃድ ማውጣትና ስም መቀየር ይገባቸዋል የተባለ ሲሆን ከ1700 በላይ የሲቪል ማህበራት ከስራ ውጭ መሆናቸውን ከዚህ ቀደም መገለጹ የሚታወስ ነው። እነዚህ ተቋማት አምስት ዓመትና ከዛ በላይ ተጠብቀው በመቅረታቸውና ሲጣራ ከስራ መውጣታቸው በመረጋገጡ መሰረዛቸውም ነው የተገለጸው። የስራ ሪፖርት ባለማቅረባቸውና በተደጋጋሚ ማስጠንቀቂያ እንዲሁም የጊዜ ገደብ ተሰጥቷቸው ባለማስተካከላቸው የተሰረዙ ማህበራት ቀጣይ የጣፈንታ በተመለከተ የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ፕሬዝደንት አቶ አህመድ ሁሴን ማህበራቱ በተለይም በክልሎች ተዘዋውረው የተለያዩ ስራዎችን የሚሰሩትን ለመደገፍ እና እንዳይዘጉ ለማድረግ ቢያንስ ስራ ሪፖርት ማቅረብ ባይችሉ ዳግም ምዝገባ እንዲያደርጉ በሚል ውሳኔው ከተወሰነ በኋላ የሁለት ወር ጊዜ ቢሰጥም መምጣት አልቻሉም ብለዋል። በተቋሙ በኩል የሚገመቱ ጉዳዮች አሉ ያሉት ኃላፊው እነሱም በስራ ብዛትና በጊዜ እጥረት ፍቃዱን ብቻ ይዘው የተቀመጡና ሄደን ዳግም ምዝገባ ብናደርግም ካልሰራንበት ጥቅም አይኖረውም የሚል ሁኔታ እንደሚኖር ተገምቷል ነው ያሉት ፕሬዚደንቱ አቶ አህመድ ሁሴን። ፕሬዚደንቱ አያይዘውም የሲቪል ማህበረሰብ ባለስልጣንም ይህን ግምት ውስጥ አስገብቶ ሰፊ የዳግም ምዝገባ ጊዜ እንደሰጠ ጠቁመው፣ በዚህ ጊዜ መምጣትና ዳግም ምዝገባ ማድረግ የቻሉት ከሰባ የማይበልጡ የሲቪል ማህበረሰብ ድርጅቶች ብቻ መሆናቸውን ለአሃዱ ነግረውታል።

የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ወደ ሩሲያ ሞስኮው በማቅናት ከሩሲያ ምክትል መከላከያ ሚኒስትር አሌክሳንደር ፎሚን ጋር በወታደራዊና ደህንነት ጉዳዮች ዙሪያ ሰፊ ምክክር ማካሄዳቸው ሞርስ ሰምቷል። የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጀኔራል ይልማ መርዳሳ ከጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር አብረው ከተጓዙት የልዑካን ቡድኑ አባላት መካከል ይገኙበታል። እድሜያቸው ከአምስት ዓመት በታች የሆኑ ሕፃናት ለፋይዳ መታወቂያ ይመዘገባሉ መባሉ ተሰማ። በኢትዮጵያ የልደት ምዝገባን ከብሔራዊ የፋይዳ ዲጂታል መታወቂያ አገልግሎት ጋር ለማስተሳሰር የተጀመሩ ስራዎች መኖራቸውም ተሰምቷል። በሲቪል ምዝገባ ከሚሰጡት ምዝገባዎች አንዱ የልደት ምዝገባ መሆኑንና የኢትዮጵያ የልደት ምዝገባንና የፋይዳ ምዝገባን በትይዩ ለማስኬድ ስራዎች እየተሰሩ ነው ተብሏል። አንድ ህፃን ልጅ የልደት ሰርተፍኬት እንደወጣለት የፋይዳ ልዩ ቁጥር ይወጣለት እና የልደት ሰርተፍኬቱ ላይ ፋይዳ ቁጥር እንዲኖረው የሚደረግ ሲሆን ይህ ተግባር እየተሰራበት መሆኑ ታውቋል። የልደት ሰርተፍኬት ውልደት ይመዘግባል። በተጨማሪ ደግሞ ፋይዳ በልዩነት የሚሰበስባቸው መረጃዎች አሉ። ይህም ፋይዳ አንድ ሰው አንድ መሆኑን ስለሚያረጋግጥ ይህንን ለማድረግ አሁን ላይ አስቻይ ሁኔታ አለ ተብሏል የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ አሁን ላይ አዲስ ሲስተም እየቀየሩ መሆኑና ሲስተሙ አገልግሎት ላይ ሲውል ከፋይዳ ጋር ተያይዞ አብሮ የሚቀጥል ይሆናል መባሉን ለማወቅ የተቻለ ሲሆን ሲስተሙ ሲሻሻል በፋይዳ የታገዘ ምዝገባ ማከናወን ያስችላል ሲሉ የኢትዮጵያ ብሔራዊ መታወቂያ ፕሮግራም ምክትል አስተባባሪ ራሄል አብርሃም መናገራቸው ተዘግቧል። ልጆች እንደተወለዱ የልደት ምዝገባ ሲያከናውኑ የፋይዳ ልዩ ቁጥር ወጥቶላቸው ምዝገባቸውን በወላጆቻቸው ስር ሆኖ ይቆይ እና አምስት ዓመት ሲሞላቸው ደግሞ የባዮሜትሪክ መረጃ የአይን፣ የእጅ፣ የፊት በመስጠት ምዝገባቸውን የሚያጠናቀቁበት ስራ ስለመኖሩ የኢትዮጵያ ብሔራዊ መታወቂያ ፕሮግራም ምክትል አስተባባሪ ራሄል አብርሃም ጨምረው ነግረውኛል ብሏል ትግባህ ኢትዮጵያ። ከቤት ኪራይ እና ከእለት ፍጆታ ተርፎ ቤት ለማግኘት ሀያ አምስት በመቶ መቆጠብ አንችልም አሉ መምህራን። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ግን መልስ ሰጥተዋል። ባለፈው የሞርስ ዜና ከኢትዮጵያ ንግድ ባንክ ጋር በመተባበር የመንግስት ሰራተኞች የመኖሪያ ቤት ችግራቸውን ሊቀርፍ የሚችል ስምምነት መፈረሙን እና በስምምነቱም በአዲስ አበባ የሚገኙ መምህራን ቅድሚያ ይሰጣቸዋል። ፕሮግራሙም 2575 መሆኑን ጠቅሰን ዘግበን ነበር። ከቤት ኪራይ እና ከእለት ፍጆታ ተርፎ ቤት ለማግኘት 25 በመቶ መቆጠብ አንችልም ሲሉ ባለፈው ሰኞ መምህራን ባደረጉ ስብሰባ ተናግረዋል። ይህን ተከትሎ የአዲስ አበባ ከተማ ከንቲባ አዳነች አቤቤ መልስ ሰጥተዋል። መቆጠብ ለማይችሉት የኪራይ ቤት ገንብቶ ለመስጠት እየተሰራ ነው ሲሉ ከንቲባ ወይዘሮ አዳነች አቤቤ አስረድተዋል። በአነስተኛ የወለድ መጠን በ25 75 የብድር መርሃ ግብር የሚከናወን ሲሆን 25 በመቶውን መንግስት ሰራተኛው ይቆጥባል፣ 75 በመቶ የባንክ ብድር ይቀርብለታል። ብድሩ በ20 አመታት የሚ የሚከፈል ነው። ንግድ ባንክ 120 ቢሊዮን ብድር እንደሚያቀርብም የተነገረለት ፕሮጀክቱ ሶስት ዓመት የግንባታ ጊዜ፣ አንድ አመት የብድር መክፈያ ዕፎይታ አለው ተብሎ ነበር። ነገር ግን መምህራን ይህ የተባለውን 25 በመቶ ቁጠባ የመቆጠብ አቅም እንደሌላቸው ተናግረዋል። በአዲስ አበባ የመምህራን ስብሰባ ላይ የተገኙት መምህራን የመምህራን የቤት ቁጠባና ብድር አገልግሎት ጥሩ ቢሆንም በስምምነቱ መሰረት 25 በመቶ ቁጠባ የመቆጠብ አቅም ግን የለንም ብለዋል። መምህራኑ በኖሮ ጫና ምክንያት 25 በመቶ መቆጠብ አንችልም ከማላታቸውም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 ወንድም እዮብ ደመቀ ነው። ዳዳ ዳዳዳ አሁን በስፋት ወደምንመለከተው መረጃ አልፋለሁ። የግንቦት ወር ትዝታ ብዙ ነው። በግንቦት ወር የአገር አንድነት ጠባቂ ጀግና ተወልዶበት አይተናል። በዚሁ ግንቦት ወር የታላቂቱን አገር የመለዩ ለባሽ ሲበትኑና ሲያዋረዱ ያየናቸው ባህር አልባና ወደብ አልባ አድርገው የፔትሮል ዶላር ምንዛሪ ቀለባቸውን የነሳቸውን አፈኝ የማይሞሉ ሰዎች ጀግኖች በነበሩበት ቤተ መንግስት ገብተው ውሃውን የጠጡት በዚሁ ወር መሆኑን አንዘነጋም። አሁንም ድረስ የዚያን ጊዜ ያሳረፉት ጠባሳ አልሼር ብሎን አገር እየታመሰ ወገን እያለቀሰ እንዲኖር የቀበሩት የጥፋት ፈንጂ በየቦታው እየፈነዳ አለን። በግንቦት ተወልደው በግንቦት ከሚወዷትና ከደከሙላት ሀገር እንዲሄዱ የተደረጉት ለ17 ዓመታት ኢትዮጵያን የመሩት ኮሎኔል መንግስቱ ኃይለማርያም የተወለዱት ግንቦት 19 ቀን 1921 ዓ ም ነበር። የተወደዳችሁ የሞርስ ቤተሰቦች ጓድ ፕሬዚደንት መንግስቱ ኃይለማርያም ከኢትዮጵያ የወጡበትን ግንቦት 13ን በተመለከተ በነባሩ ወይም በቀድሞ የኢትዮጵያ ሰራዊት ውስጥ የወታደራዊ ደህንነት ጥበቃ መኮንን የነበሩት እና ሀገራቸውና መንግስታቸውን በቅንነትና በታማኝነት ያገለገሉት ሻምበል እዮብ አባተ እንዳለ ጀኔራሎቹ ከሚለው መጽሐፋቸው ጥቂት ገጾችን ገልጠው ያደረሱንን ጽሁፍ በቀጣይ ሁድ የሞርስ መደበኛ መሰናዱ ላይ እንመለስበታለን እና እንዳያመልጣችሁም ያም አለያ በሳቦታጅ በምዕራባውያን ጣልቃ ገብነት በታሪካዊ ጠላቶች ድብቅ ሴራ ከስልጣን ከወረዱ ደግሞ 3 አስርት ዓመታት አልፎ ሶስት ዓመት ተጨምሮበት ጊዜ ከዕለት ሳምንት ከሳምንት ወር ከወር አመት እያለ ነግዷል። የኢትዮጵያ ሕዝባዊ ዲሞክራሲያዊ ሪፐብሊክ ፕሬዝዳንት የኢሰፓ ማዕከላዊ ኮሚቴ ዋና ጸሐፊና የአብዮታዊ ጦር ኃይሎች ዋና አዛዥ የነበሩት ኮሎኔል መንግስቱ ኃይለ ማርያም የ84ኛ ዓመት የልደት በዓላቸውን ሲያከብሩ እንኳን ትውልድ ክልልን ብቻ ሳይሆን እንኳንም ትውልድ የማይረሳው ታሪክ ሰራ ተብለው እውቅናና ሽልማት ማግኘታቸው ሞርስ ተደርጓል። በአዲስ አበባ ከተማ ቂርቆስ የተወለዱትና በአሁኑ ጊዜ ማዳም ብለው ከሚጠሯቸው ከቀድሞው ቀዳማዊት እመቤት ውባንቺ ቢሻው ጋር ዚምባብዌ በሚገኘው ጋን ሂል የመኖሪያ መንደር ውስጥ የሚኖሩትና የ84 ዓመት አዛውንቱ የቀድሞው የኢትዮጵያ መሪ ጓድ ፕሬዝደንት መንግስቱ ኃይለማርያም የሶስት ሴት ልጆች አባት ሲሆኑ ሶስቱም ልጆቻቸው ዶክተሮች ናቸው። ማህይምነት ከኢትዮጵያ እንዲጠፋ ስግብግብ ነጋዴ በደሃ ላይ ጭማሪ እንዳያደርግ ጠንካራ ሕግ ያወጡ ኢትዮጵያን ያላስደፈሩ ሀገር ያልዘረፉ ድንበር ያልሸጡ መሪ የነበሩ ናቸው፣ ጓድ መንግስቱ ኃይለማርያም የቀድሞ የኢትዮጵያ ፕሬዝደንት መንግስቱ ኃይለማርያም በስልጣን ዘመናቸው የመሰረተ ትምህርት ዘመቻን ተግባራዊ ለማድረግ ላበረከቱት አስተዋጽኦ እውቅናና ሽልማት የተሰጣቸው መሆኑ ታዲያንን ሞርስ ተደርጓል። በስልጣን ዘመናቸው የመሰረተ ትምህርት ዘመቻን ተግባራዊ ለማድረግ ላበረከቱት አስተዋጽኦ ኢትዮጵያን ሶሳይቲ ፓርትነርሺፕ ከተባለ ድርጅት የተሰጣቸውን ሽልማት ጋዜጠኛና ጸሐፊ ገነት አየለ ሀራሬ በሚገኘው መኖሪያ ቤታቸው በመገኘት ያስረከበች መሆኗን በተረጋገጠ የማህበራዊ ትስስር ገጿ አጋርታለች። ሽልማቱን ሀራሬ ዚምባብዌ በሚገኘው መኖሪያ ቤታቸው ተገኘች አስረክብያቸዋለሁ ያለችው ጋዜጠኛና ጸሐፊ ገነት አየለ በርክክቡ ወቅት ጓድ ፕሬዚደንት መንግስቱ መሐይምነትን ከሀገራችን ለማጥፋት የተደረገው ጥረት እሳቸው ወደ ስልጣን ከመምጣታቸው በፊት በንጉሱ ዘመን የፊደል ሰራዊት በሚል ለጎልማሶች ትምህርት ይሰጥ እንደነበረ አስታውሰው የመሰረተ ትምህርት ዘመቻ በተጀመረ ጊዜ በመላው ሀገሪቱ በርካታ ሰዎች ተሰማርተው በሰሩት ስራ አመርቂ ውጤት የተገኘበት መሆኑን ገልጸውልኛል ስትል አጋርታለች። ጓድ ፕሬዝደንት መንግስቱ ኃይለማርያም ንግግራቸውን ሲቀጥሉ ሽልማቱ የኔ ብቻ ሳይሆን በወቅቱ የነበሩ አብዮታውያን ጓዶች ተማሪዎች አስተማሪዎች፣ በጎ ፈቃደኞችና መላው ህብረተሰብ በንቃት የተሳተፈበት ስለሆነ የእነሱም ነውና ክብርና ምስጋናውን እነሱም ይውሰዱ ማለታቸውን ጋዜጠኛና ጸሐፊ ገነት አየለ አስረድታለች። ከጋዜጠኝነትና ከጸሐፊነት ባሻገር እርሳቸውን ቃለ ምልልስ በማድረግ ታሪካቸውን ለአንባቢ አጋርታ የነበረችው ጋዜጠኛ ገነት አየለ የተበረከተላቸውን ሽልማት ስትሰጣቸው በዚያን ጊዜ ይህ መሐይምነትን ለማጥፋት የሰራውን መልካም ስራ አስታውሰው እውቅና ለሰጡት ሁሉ ከፍ ያለ ምስጋናዬን አቅርባለሁ ማለታቸውን አድርጋለች በዚሁ ስነ ስርዓት ላይ የተገኘችው ልጃቸው ዶክተር ኦገስት መንግስቱ ለትምህርት ያለህ ጥማትና ፍላጎት ያኔ ገና በወጣትነት የተገለጠው የመጀመሪያ ልጅህን ትምህርት ብለህ ስትሰይማት ነው። መማር መማር አሁን መማር የሚለው መፈክር የሁላችንም ትዝታ ነው። ትምህርት ለሁሉም እንዲዳረስ ያደረግከውን ጥረት በዚያ ተጠቃሚ የነበሩት ብቻ ሳይሆኑ ከመላው ኢትዮጵያ ህዝብ ጋር እኛም ቤተሰቦች እናደንቃለን ማለቷን ከጋዜጠኛ ገነት አየለ የተረጋገጠ የማህበራዊ ትስስር ገጽ ለመረዳት ተችሏል። የሸገሩ ስንክሳር ፕሮግራም መጽሐፍ ሆነ። በጋዜጠኛ መኮንን ወልዳ አረጋ የተዘጋጀው እና በርካታ ጉዳዮች የተካተቱበት እነሆ ስንክሳር የተሰኘው መጽሐፍ ለንባብ ሊበቃ መሆኑ ሞርስ ሰምቷል። በሸገር 121 ኤፍኤም ራዲዮ ለዓመታት ሲተላለፍ የቆየው ስንክሳር የሬዲዮ ፕሮግራም አሁን በመጽሐፍ መልክ እንደተዘጋጀ የተነገረ ሲሆን እነሆ ስንክሳር መጽሐፍ የፊታችን ግንቦት 25 ቀን 2017 ዓ ም ለንባብ እንደሚበቃም ከኤቨንት አዲስ ሚዲያ ያገኘ ነው መረጃ ያሳያል መጽሐፉ በጃፋር እና በእውቀት በር መጽሐፍት መደብሮች በኩል ለአንባቢያን እንደሚደርስ ተገልጿል ከዚህ ቀደም በሸገር ኤፍኤም 102.1 ራዲዮ ላይ በሚያቀርባቸው የስንክሳር የማሟሻ የሀኪም መልዕክት የአርብ ምሽት ቆየት ያሉ ሙዚቃዎች እና በኤንቢሲ ቴሌቪዥን በልዩ ልዩ ዝግጅቶች የምናውቀው ጋዜጠኛ መኮንን ወልደአረጋይ ነው ማሟሻ የተሰኘ የመጀመሪያ ቅጽ አንድ እና ተከታዩን ቅጽ ሁለት መጽሐፍትን በተከታታይ ከዚህ ቀደም ለአንባቢያን ማድረሱ ይታወሳል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 አሜሪካ ኤምባሲዎቿ የተማሪዎች የቪዛ ቀጠሮ እንዳይሰጡ አዘዘችው። የአሜሪካ ፕሬዚደንት ዶናልድ ትራምፕ አስተዳደር በውጭ አገሮች የሚገኙ ኤምባሲዎቹ የተማሪዎችን የቪዛ ቀጠሮ እንዳይሰጡ አዘዋል። የአመልካቾችን የማህበራዊ ሚዲያ ገጾች የማጣራት ሂደት ለማስፋት በዝግጅት ላይ እንዳለ ያስተዋወቀው አስተዳደሩ ለተማሪዎች የቪዛ ቀጠሮ እንዳይሰጥ በጊዜያዊነት አግዷል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ መልእክት በሰፈረበት ለዲፕሎማቲክ ማህበረሰቡ በተላከ ማስታወሻ ላይ እገዳው ተጨማሪ መመሪያ እስኪወጣ ድረስ ይቆያል ተብሏል። አስተዳደሩ የተማሪዎች አመልካቾች የማህበራዊ ሚዲያ ገጾችን የማጣራት አሰራር አጠናክሮ የሚሰራ ሲሆን፣ ይህም በኤምባሲዎችና በቆንስላት ጽሕፈት ቤቶች ላይ ትልቅ አንድምታ እንደሚኖረው ተገልጿል። ትራምፕ የግራውን ሪዮት ዓለም እየተከተሉ ናቸው ካሏቸው ታዋቂ የአሜሪካ ዩኒቨርሲቲዎች ጋር ውዝግብ ውስጥ መግባታቸውን ተከትሎ የተወሰነ ውሳኔ መሆኑን ተሰምቷል። አንዳንዶቹ የአሜሪካ ዩኒቨርሲቲዎች በግቢያቸው ውስጥ በሚደረገው የፍልስጤም ድጋፎች ለጸረ ሴማዊነት በር ከፍተዋል ሲል ኋይት ሀውስ ከሷቸዋል። ዩኒቨርሲቲዎቹ በበኩላቸው የትራምፕ አስተዳደር በነጻነት ሀሳብን የመግለጽ መብቶችን ለመጣስ እየሞከረ ነው ሲሉ ይወቅሳሉ። ፕሬዚደንት ትራምፕ ታዋቂው ዩኒቨርሲቲ ሃርቫርድ የውጭ ሀገር ተማሪዎችን እንዲሁም ተመራማሪዎችን እንዳይቀበል በሚል ፈቃዱን ቢሰርዙም የፖሊሲያቸው በፌደራል ዳኛ ታግዷል። ይህ በሃርቫርድ ዩኒቨርሲቲ ላይ የጣሉት ውሳኔ ተግባራዊ የሚሆን ከሆነ ሩብ የሚሆኑት ተማሪዎቹ ከውጭ ሀገር የሆኑት ተቋሙ በከፍተኛ ሁኔታ ሊጎዳ ይችላል ተብሏል። የተወደዳቸው የሞርስ ኮሚኒኬሽን ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ ሌሎች ቤተሰቦችን እንድናፈራ ስላደረጋችሁን እናመሰግናለን። አርእስተ ዜናውን በድጋሚ ላስታውሳችሁ፣ ጓድ ፕሬዚደንት መንግስቱ ኃይለማርያም መሸለማቸው፣ ጠቅላይ ታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ሩሲያ አቅንተው በወታደራዊና ደህንነት ጉዳዮች ላይ መምከራቸው፣ እድሜያቸው ከአምስት ዓመት በታች የሆኑ ህፃናት ለፋይዳ መታወቂያ ይመዘገባሉ መባሉ የተሰረዙ የሲቪል ማህበራት ዳግም ወደ ስራ መመለስ አይችሉም መባሉ ከአገር ውስጥ፣ ከውጭ ደግሞ አሜሪካ ኤምባሲዎቿ የተማሪዎች የቪዛ ቀጠሮ እንዳይሰጡ መከልከሏን የተመለከተ መረጃ ወደ እናንተ አደረስም። ከዜናው ጋር እዮብ ደመቀ አብሬያችሁ ነበርኩ። በሞርስ ኮሚኒኬሽን ተዘጋጅ የተወሳኘው ረቡዕ አርብ ወደ እናንተ ሲደርስ የነበረው የዕለተ ረቡዕ የሞርስ ዜና የስካሁኑ ነበር። የፊታችን አርብ በሞርስ ዜና እንጠብቃችኋለን። እስከዚያው ድረስ ጤና ይስጥልኝ። ለሰራዊቱ የጀርባ አጥንት ነች፣ ለአለቃ ጆሮ ነች። ይህ ሞርስ ነው። የሚያዘጋጀው ወንድም እዮብ ደመቀ ነው። ዳዳ ዳዳዳ ድዳድ